ሰላም ጤና ስጥልን፣ የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮት የግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች በጎጃም እነማይ ወረዳ ብቸና ከተማ ከባድ ውጊያ ሲያካሂዱ ውለዋል። በጎንደር መተማ ወረዳ ደግሞ ለግማሽ ቀን የዘለቀ ትንቅነቅ ተካሂዷል። የጨበጣ ውጊያን ጨምሮ በከባድ መሳሪያ የታጀበውን የሁለቱ ቀጠና ውደ ውጊያ ውሎ በዝርዝር ይዘነዋል። በሌላ የግንባር መረጃ ፋኖ በፈጸመው የቡድን መሳሪያ ጥቃት የአገዛዙ ወታደራዊ ካምፕ ከጥቅም ውጪ ሆኗል። የፋኖ ኃይሎች የአርፒጂ ጥቃት ያደረሱበት የውጊያ ቀጠናና የተመዘገበውን ድል በተመለከተ ቀጥታ ከግንባር ይቀርባል። አፋብኃ በላይ ዘለቀ እዝ ለ45 ቀናት የሚዘልቅ ልዩ ዘመቻ አውጇል። ዘመቻው የተቋማዊ ትግል ግንባታ ማሳያ ከመሆኑም በላይ የዘላቂ ድሉ መሰረት እንደሚሆን ተስፋ ተጥሎበታል። አፋብኃ ምኒልክ እዝ በበኩሉ በእዙ አደረጃጀትና አመራር ላይ ሹምሽር አድርጓል። ይህም ሌላኛው መረጃችን ነው። በትግራይ የማዕድን ጦርነት በይፋ የሚቀሰቀስበት ጊዜ እየተቃረበ ነው የሚሉን የመቀሌ ምንጮቻችን ጄኔራል ታደሰ ወረደ የኃይል አሰላለፍ ሊቀይሩበት መሳሪያ ያደርጉታል የተባለውን አዲሱን የማዕድን ማውጣት መመሪያ በተመለከተ ዝርዝር መረጃ አድርሰውናል። አዲሱ መመሪያ ለጀኔራሉ ስልጣንና ሕይወትን የሚያሰጋ ነው ያሉትን የስጋት ምልከታ ጨምሮ በጉዳዩ ላይ ሰፊ ጥንቅር አሰናርተናል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎጃም እነማይ ወረዳ ብቸና ከተማ ከባድ ውጊያ ሲያካሂዱ በጎንደር መተማ ወረዳ ለግማሽ ቀን የዘለቀ ትንቅንቅ ሲካሄድ መዋሉ ተሰምተዋል። አፋብኃ ቴድሮስ እዝ ዛሬ ህዳር ሰላሳ ይፋ ባድረገው የግንባር መረጃው ላይ እንዳረጋገጠው የሁለት መቶ አንደኛ ኮር ስልሳ አራተኛ ክፍለ ጦር ሶስተኛ አምስተኛ ሬጅመንት ና የክፍለ ጦሩ ቃኝና መሀንዲስ የፋኖ ኃይሎች በሸበል በረንታ የድሃ ከተማ ትምህርት ቤት ገዳ እያሱ ቀበሌ ና እነማይ ወረዳ ቢቸና ከተማ ከባድ ውጊያ ሲያካሄዱ መዋላቸውን አስታውቀዋል። ሁለት መቶ አንደኛ ኮር ስልሳ አራተኛ ክፍለ ጦር በሸበል በረንታ በየድሃ ዙሪያ ገዳ እያሱ ቀበሌ ያገዛዙ ሰራዊትን ሞትና ቁስለኛ ሲያደ ሶደርግ በቢቸና ከተማ የሚገኘውን የአገዛዙን ሰራዊት ስበው በማውጣት ወደ መግደያ ወረዳ በማስገባት ከባድ ምት ማሳረፉን አፋብኃ ቴዎድሮስ እዝ በግንባር መረጃው አረጋግጧል። ጮለሜት ማርያም አፋፍና ና ወይናም ድረስ ከባድ ተጋድሎ በማድረግ የአገዛዙን ጦር የውየ ሀይል መበተን ተችሏል ያለው እዙ ከሁለቱም ቀጠና በተደረገው እልህ አስጨራሽ የጨበጣ ውጊያ ዘጠኝ የአገዛዙ አባላት ሲገደሉ ከስምንት በላይ ቀላልና ከባድ ቁስለኛ መሆናቸውን አስታውቋል። እዙ አክሎም አገዛዙ ይጠቀምበት የነበረው አንድ ተሽከርካሪ ከአገዛዙ የሰው ኃይል ጋር ከቢቸና ከተማ ወጣ ብላ በምትገኘው የቀጋን ሰፈር ከጥቅም ውጭ መደረጉን አረጋግጠዋል። በሸበልበረንታ የዱሃ ከተማ ትምህርት ቤት ገዳያሱ ቀበሌና ቢቸና ከተማ አካባቢ በተደረገ ውጊያ የፋኖ ኃይሎችን የውጊያ አቅም ያሳየ ነው ያለው እዙ አው ወደ ውጊያ ወታደራዊ ኢላማዎችን የለየ ነበር ብለዋል። በዶሃ ከተማ የሚገኘው የአገዛዙ ኃይል በተሰጠው ስምሪት አማካኝነት በሀሳብና በተሰጣቸው ግዳጅ ስምምነት ማጣታቸውንና መግባባት ባለመቻላቸው ምክንያት በስሜት መንፈስ ሲተራመሱ አንድ የአገዛዙ ኃይል በራሱ ጥይት መቁሰሉን ከጎኑ ያለውን አንድ ጓዱንም አብሮ ማቁሰሉን አረጋግጠናል ሲልም አክሏል። በፋኖ ኃይሎች በተሰነዘረው ከባድ ማጥቃት ተከትሎ በከፍተኛ ሁኔታ የተደናገጠው አገዛዙ በአድዋ ከተማ የሚኖሩ አምስት ንጹሐንን መግደሉን የአካባቢው ምንጮች ለጣቢያችን አረጋግጠዋል። በተመሳሳይ የአውደውጊያ መረጃችንም በጎንደር መተማ ወረዳ የፋኖ ኃይሎችና የአገዛዙ ጦር ከባድ ውጊያ ሲያካሂዱ መዋላቸው ተሰምተዋል። ከምዕራብ ጎንደር ገንደዋ ከተማ በመነሳት ወደ መተማ ወረዳ ወርቃምባ ተብሎ ወደሚጠራው የፋኖ ኃይሎች ነጻ ቀጠና ያመራው የአገዛዙ ጦር ከፋኖ በተሰጠ የአጸፋ ምላሽ ከባድ ጉዳት ማስተናገዱ ተሰምተዋል። የአፋብኃ በላይ ዘለቀ እዝ የግንባር መረጃ እንደሚያሳየው ውጊያው ከሌሊቱ አስር ሰዓት እስከ እኩለ ቀን ድረስ የተካሄደ ሲሆን ለከበባ የገባው የአገዛዙ ጦር በሶስት ቦታዎች ተቆርጦ ከባድ ጉዳት ማስተናገዱን ገልጸዋል። የፋኖ ኃይሎች በሶስት አቅጣጫ ያደረጉት ቆረጣ ከበባውን ለመስበር እንዳስቻለው የጠቆመው የግንባር መረጃው ውጊያው እኩለ ቀን ላይ የተጠናቀቀ ቢሆንም እስከ አመሻሽ ድረስ በአካባቢው ያልተነሱ የአገዛዙ ጦር አስክሬኖች እንደነበሩ፣ ውጊያው ዛሬ ምሽቱን አሊያም ሌሊት ዳግም ሊቀሰቀስ እንደሚችል ተጠቁመዋል። የፋኖ ኃይሎች የኢትዮ ሱዳን ድንበር በሆነው የመተማ ምዕራብ አርማጭሆ ቋራ ሰፊ ነጻ ቀጠና መፍጠራቸው ይታወቃል። አፋድ ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ከፍ ያለው ደስ የኮር አካል የሆነው ጄኔራል ሀይሌ ዘው ባንተ ክፍለ ጦር ከአገዛዙ ሰራዊት ጋር እረፍት የለሽ ተነቅነቅ ላይ ይገኛል። በዛሬው ዕለት የስማዳ ወረዳ ማዕከል በሆነችው ወገዳ ከተማ ዘልቆ በመግባት በአንድ ወታደራዊ ካምፕ ላይ የአር ፒ ጂ ጥቃት ያደረሱት የፋኖ ኃይሎች በጥቃቱ ሰብዓዊና ቁሳዊ ጉዳት ማድረሳቸውን የጄኔራል ሀይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ ለጣቢያችን አረጋግጠዋል። ህዳር 29 ለህዳር 30 አጥቢያ ከሌሊቱ 9 ሰዓት ወደ ስማዳ ወረዳ ወገዳ ከተማ ዘልቀው የገቡት የፋኖ ኃይሎች በሁለት ሻለቃ ብቻ ከተማዋን እስከ ረፋድ አራት ሰዓት ድረስ ተቆጣጥረው እንደቆዩ የገለጸው አርበኛው በዚህ አውደ ውጊያ የአርፒጂ ጥቃት በመፈጸም የውጊያውን እውነታ መቀየር እንደተቻለም አስረድቷል። የክፍለ ጦሩ ዋና አዛዥ አርበኛ በመመልኬ እንደገለጸው ላለፉት ቀናት ከአገዛዙ ጦር ጋር ትንቅንቅ ላይ የሰነበተው ክፍለ ጦሩ ይህን ዘመቻ ወግዳ ከተማ ላይ በታላቅ ወታደራዊ ጀብድ ማሳካቱን ገልጸዋል። በቀጠናው ምንም አይነት የፋኖ እንቅስቃሴ አይኖርም፣ ይህንን ግዳጅ የማዕረጌ ማሳደግ ያደርገዋለው ያለው ኮሎኔል የርጋራያ ከዚህ ቀደም ከ150 በላይ የሚሆን ሰራዊቱን ለጉዳት ዳርጎ አካባቢው የወጣ ቢሆንም የምስራቅ እዝ ሶስት መቶ ሶስተኛ ኮር ሜካናይዝድ ኃይልን በማጠናከር ዳግም መምጣቱን ተከትሎ ውጊያዎች መቀጠላቸውን የገለጸው አርበኛ አበበ መልኬ ውጊያው ቀንና ሌሊት በመካሄድ ላይ መሆኑን፣ በተለይም የዛሬው የፋኖ ማጥቃት በአርፒጂ የታገዘ መሆኑን በሚከተለው መልኩ አስረድተዋል። አመሰግናለሁ። ሙሌ እንደምን አዳችሁ። ያው ከዚህ በፊት ሲዘገብ እንደነበረው አሁንም ድጋሜ ከሀያ አምስት ቀን ውጊያ በኋላ ተመልሶ አሁን ሰሞኑ እንግዲህ በዚህ ሁለት ቀን እንደገና ተመጣጣኝ ማን ነው የተቀናጀ ውጊያ እያደረገ ነው። የምስራቅ ዕዝ ሶስት መቶ ሶስተኛ ኮር ነው። ይህ ኃይል ከኮሩ አጠቃላይ የተወጣጣ ሀይል ነው ይዘ በቀጠናው ውስጥ በተለይ በሱማሊያ ቀጠና እኛ ባለንበት የመጣው ከዚህ በፊትም ያው እንደሚታወቀው እና እንደተዘገበው በሀያ አምስት ቀን ወር በተጠጋ ሂደት ውስጥ ከመቶ ሀምሳ በላይ ሙትና ቁስለኛ ሆኖበት ይባል። አሁንም ድጋሚ ነው የመጣው እንግዲህ ከዚህ ከምስራቅ ህዝና ከሶስት መቶ ሶስተኛ ኮር በተጨማሪ ይህንን ኮረኔል ጋር የተባለውና በውስጡ ሻለቆችና ሻምበሎች የሚመሩት ኃይል ነው የመጣው። እንግዲህ ሰሞኑን በድጋሜ ከዦጋ በራ እስከ በሽሎ ባሉ ቀጠናዎች በተለይም ጃምባ በሚባለው ታሪካዊ ቦታና፣ አበጀር ሚካኤል እና በየጉላት ቀጠናዎችና በቃፈት ነው አጠቃላይ ጥቃት እየሰነዘረው እንግዲህ በዚህ ላይ ንጹሐን ገበሬዎችን ገድሏል፣ አቁስሏል። ተጨማሪም እንግዲህ ሲመለስ ከበባ ውስጥ ነው የገባው። በዚህ በራ ውስጥ ይህን ገርቱ እዛው ላይ ክፍለጦሩ ከበባውን በመያዝ ተጨማሪ ኃይል ቀንሶ ወደ ወገዳ ወይም ስማዳ ወረዳ ውስጥ ዋና ከተማ ወደሆነችው ሰርጎ በሶስትና በአራት አቅጣጫ በመግባት የተነሳንበት የተነሳበትን ከዛ ላይ የጦር ካምቡ እንዲሁም የሚሊሻና አጠቃላይ የጸጥታው ኃይል ስምሬት የነበረውን የአስተዳደር ጽህፈት ቤት ህንፃ ላይ እዛው ላይ እንዳለ ይህም ኃይል በአርቢጅ ጥቃት ተሰንዝሯል። ቀሪው ኃይል አጠቃላይ አርቢጁና ሌሎች ከበባ እንደተፈጸመበት ሲያውቅ በክንዶ ሜዳና በውቴ እየፈረጠጠ ነው ሄደው ከተማዋን ለሶስት ሰዓት ያህል እና እስከ ጠዋቱ ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ካሽን ድረስ ተቆጣጥሮ ነበር። ክፍለ ጦሩ ሁለት ሻለቆች ድጋሜ ከዛ በመውጣት ወደ ዳግም የኳሳ ቀጠና ላይ ይህ ሀይል ወዳለበት ነው ውጊያ ለማድረግ የተመለሰው። እንግዲህ እንደዚህ ጥቃቶች በተሳካ ሁኔታ ተከናውነዋል። አድማች ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። አፋብኃ በላይ ዘለቀ እዝ ለአርባ አምስት ቀናት የሚዘልቅ ልዩ ዘመቻ አውጀዋል። ዘመቻው የተቋማዊ ትግል ግንባታ ማሳያ ከመሆኑም በላይ የዘላቂ ድሉ መሰረት እንደሚሆን ተስፋ ተጥሎበታል። በማጥራትና ማብቃት ህልውናችን እናረጋግጣለን ሲል በወቅታዊ የትግል ጉዳዮች ላይ ጠንከር ያለ የአቋም መግለጫ ወጣው አፋብኃ በላይ ዘለቀ እዝ ከመታገል እኩል የህልውና ትግሉን ህልውና መጠበቅ አለብኝ ብለዋል። እዙ በመግለጫው በሁሉም የሰሜን አማራ ጎንደር ቀጠናዎች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በመከወን ሰፊ ህዝብ እያስተዳደርና በርካታ ጠንካራ ሰራዊት እየመራ ይገኛል ያለ ሲሆን ትግሉን ከመታገል በላይ ትግሉን መጠበቅ የግድ የሚልበት ደረጃ ላይ ደርሰናል ብለዋል። ትግሉን መጠበቅ አስፈላጊ በመሆኑ ውስጣዊ አደረጃጀት የማጥራትና የማብቃት አቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ የአመለካከት፣ የተግባርና የአሰራር ጥልቅ መግራት አስፈላጊ ሆኖ ተገንቷል ያለው እዙ በደም ዋጋ የጠራውን ዓላማና ግባችን ለመበረዝ፣ ለመጥለፍና ለማድከም ከተቻለም በራሳቸው ፍላጎት ስር ለማስገባት የሚታትሩ የትግሉ ቁማርተኞችን እየመከትን እንቀጥላለን ብለዋል። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ ለዘላቂ ድል ለመብቃት በድህረ አብይ አህመድ የመጸናውን ሀገር የሚበይንና የሚረከብ ሁለንተናይ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ መከወን እንዳለብን በመረዳት ላለፉት ሀያ ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት ስራዎችን ከዛሬ ህዳር 30/2018 ጀምሮ ወደ ተሟላ ንቅናቄ አስገብተናል ብለዋል። አፋብኃ በላይ ዘለቀ እዝ በአቋም መግለጫው ላይ በማጥራትና በማብቃት ህልውናችንን እናረጋግጣለን በሚል መሪ ቃል ለሚቀጥሉት 45 ቀናት ውስጥ አደረጃጀታዊ ንቅናቄ በይፋ መጀመራችንን እናበስራለን ያለ ሲሆን በአራት አንኳር ጉዳዮች ላይ አተኩሮ እንደሚሰራ አስታውቋል። አንደኛ የአስተሳሰብና የተግባር እንዲሁም የአሰራር ወጥነት በማንበር ለተሻለ ግዳጅ ብቁና ንቁ ቁመና እንፈጥራለን። ለተቋማዊ ትግል የሚታመን ብቁ ኃይል መገንባት ላይ በትኩረት እንሰራለን ያለ ሲሆን፣ ሁለተኛ በውስጥ መረጃና ማስረጃ ተመርኩዘን የጀመርነው ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኩሮቻችን እስከ ታችኛው ሰራዊት ይፈጸማሉ ብለዋል። በተለይም በህልውና ትግል ውስጥ ለግል ጥቅማቸው የተሰማሩ ወንበዴዎችን፣ በማንኛውም ሁኔታ ከአገዛዙ ጋር ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እንለያለን፣ መንጥረን እናጸዳለን ሲል አቋሙን አስታውቋል። ሶስተኛ ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች ይበጣጠሳሉ። አፍራሽ ደላሎችና ቅጥረኛ ሳይበረኞች፣ የካብ ውስጥ እባቦች የትግሉ እዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጥራትና ማብቃት ንቅናቄያችን በቅድሚያ ትኩረት የሚሰራበት ጉዳይ ነው ብለዋል። አራተኛ የተጠናከረውን ትግል በፕሮፓጋንዳ ለመግታት የሚደረጉ ማናቸውም ከንቱ ቅዠቶችን በጠራ የህዝብ ግንኙነት ስራችን በንቃት እየመከትን እንቀጥላለን ያለው እዙ በቅርቡ ማስረሻ ሰጥ የተባለ ከሌላ ድርጅት የተባረረ ግለሰብ ከአገዛዙ ጋር ሆኖ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ፣ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቡና የአጭበርባሪው አገዛዝ የ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እናደርጋለን ሲል ወቅታዊ የትግል ትኩረት አቅጣጫዎችን በአቋም መግለጫው አስታውቋል። አፋብኃ በላይ ዘለቀ እዝ ጥልቅ ማጥራትና ማብቃት ንቅናቄ በሚል መሪ ቃል የጀመረው ንቅናቄ የፋኖ ኃይሎች ተቋማዊ የትግል ግንባታ ለማድረግ እያደረጉት ላለው ተጋድሎ ተጠቃሽ ምሳሌ ሆኖ ይቀርባል። እንዲያም ሆኖ ሌባ፣ ዘራፊና አጋችን በተመለከተ ከወትሮ በተለየ ቆራጥ እርምጃ መውሰድ የሚጠይቅ ስለመሆኑ የህልውና ትግሉ ደጋፊ ነው። ህዝብ የፋኑ ኃይሎችን በመጠየቅ ላይ ነው። በተመሳሳይ ዜና አፋብኃ ምስራቅ አማራ ቀጠና ምንሌክዝ የኮርና የድርጅት ከፍተኛ አመራሮችን ያካተተ ለአንድ ሳምንት የወሰደ ዓመታዊ ድርጅታዊ ስብሰባ ማካሄዱ ታውቋል። ምንሊክዝ በስብሰባው የህልውና ትግሉ ለድልና ነጻነት ይበቃ ዘንድ የአመራር ሽግሽግ ያደረገ ሲሆን አዳዲስ ሹመቶችንም መስጠቱ እንዲሁም አስተዳደራዊ እርምጃዎችን መውሰዱንም በይፋ አስታውቋል። በስብሰባው ምንሊክዝ ዓመቱን በጥልቀት በመገምገም ያሉ ጠንካራና ደካማ ጎኖችን በመለየት ዘመቻ አርበኛ አደማሊን ጨምሮ የተገኙ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲ ድሎችን በጥንካሬ እንዲሁም ከድሎች ባሻገር ያሉ ክፍተቶችን በደካማ ጎን በመገምገም ለቀጣይ ዘላቂ በቂ ሁለንተናዊ ዝግጅት በማድረግ ስብሰባውን ማጠናቀቁን ገልጿል። ጄኔራል ታደሰ ወረደ የኃይል አሰላለፍ ሊቀይሩበት መሳሪያ ያደርጉታል የተባለ መመሪያ መውጣቱ ተሰምተዋል። መመሪያው ለጀኔራሉ ስልጣንና ሕይወትም የሚያሰጋ እንደሆነ በጉዳዩ ተከታታዮች የስጋት ምልክታቸውን በማሰማት ላይ ናቸው። ጄኔራል ታደሰ ወረደ ወደ ስልጣን ከመጡ በኋላ ተቋርጦ የነበረው ማዕድን የማውጣት ስራ ዳግም ለማስጀመር የሚያስችል አዲስ መመሪያ ወጣ ሲሆን መመሪያው ከእገዳው በፊት ፍቃድ የያዙ የማዕድን አውጪዎች ፈቃዳቸውን እንዲያድሱ፣ የሮያልቲ ክፍያ እንዲከፍሉ፣ እንዲሁም የከባባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል ተብሏል። ይኸው ውልም በጊዜ አስተዳደሩ የመሬትና ማዕድን ቢሮ መጽደቅ እንዳለበት ሲያዝ፣ ህጋዊ ፍቃድ ሊኖራቸው እንደሚገባ ግን ግብር እንዲከፍሉም በመመሪያው ተካቷል ተብሏል። ይህ መመሪያ የተዘጋጀው ቁጥራቸው ጥቂት የማይባል የህዋት ወታደራዊ የ የፖለቲካ አመራሮች በጥቅም ትስስር በማዕድን ዘርፍ ተሳታፊ መሆናቸውን ተከትሎ አሁን ባለው ውስጣዊ ክፍፍል ሌተናል ጀኔራል ታደሰ ወረደ ባላንጣዎቻቸውን ሊመቱበት ያዘጋጁት መሆኑን የሚያመላክት ተጨማሪ መረጃ ለጣቢያችን ደርሰዋል። የመረጃው ምንጮች የማዕድን ጦርነት በትግራይ ሰፊ ቦታ ይይዛል ሲሉ ተንብየዋል። በቅድሚያም አስረጅ ምሳሌዎችን እንፈትሽ። በህዳር ወር መግቢያ በትግራይ የተስፋፋውን የወርቅ ቅርምት የሚያጋልጥ ጥናታዊ ሪፖርት ይፋ መሆኑን ይታወሳል። ሪፖርቱን ይፋ ያደረገው ዘ ግሎብ ኤንድ ሜል የተባለ የካናዳ የመረጃ ምንጭ ሲሆን የትግራይ ክልል የወርቅ ሀብት የአካባቢው የጦርነትና የፖለቲካ ኃይል አስተላለፎችን እየቀረጹ ካሉ ወሳኝ የአፍሪካ ቀንድ ጉዳዮች መካከል ማስቀመጡ አይዘነጋም። በዘረፋው የህወሓት ወታደራዊ አዛዦችና የፖለቲካ አመራሮች እንዲሁም የውጭ ኃይሎች ተሰማርተው እንደሚገኙ ተጠቁመዋል። በተለይም ሪፖርቱ እንዳመላከተው ማዕድናቱ በስውር የውጭ ባለሀብቶች የገንዘብ ድጋፍ እና በማሽነሪ የታገዙ ቻይ ያን ማዕድን አውጪዎች ከቀድሞ ወታደሮች ጋር በመሆን የሚካሄድ ህገወጥ ስራ መሆኑ ማጋለጡ አይዘነጋም። የማዕድን ሰራተኞችና የቀድሞ የደህንነት ባለስልጣናት የጥናቱ ግብዓት ስለመሆናቸው በሪፖርቱ የተመላከተ ሲሆን፣ በትግራይ ያለው የማዕድን ዘረፋ ዋነኛው የቀውስ ምንጭ በተለይም ለውስጥ ሽኩቻው ተጨማሪ ምክንያት ስለመሆኑ የጉዳዩ ተከታታዮች እምነት ነው። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ይህን ከምዕራባውያኑ የካናዳ ኩባንያዎች እስከ ምስራቆቹ ቻይናውያን ድረስ የተዘረጋውን የጥቅም ትስስር በራሳቸው የኃይል አስተላለፍ ለማጥራት ያመጡት መመሪያ ነው የተባለው አዲሱ መመሪያ እርሳቸውም ተጨማሪ አደጋ መጋበዙ አይቀሬ ነው ተብሏል። በህገወጥ የወርቅ ማውጣቱ ሂደት ሜርኩሪና ሳይናይድ ያሉ መርዛማ ኬሚካሎችን በመጠቀም የአካባቢውን መሬትና ውሃ የሚበክሉት የትግራይ ወታደራዊና የፖለቲካ አመራሮች በአካባቢ አካባቢው የሚኖሩ ነዋሪዎች የቆዳ በሽታዎች ሰለባ እንዲሆኑ ማድረጋቸው በጥናት ጭምር ተረጋግጧል። በአዲሱ መመሪያ መሰረት በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉ መመሪያው ያዛል። ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩት አውጪዎች ላይ ምርመራ እንደሚደረግባቸውም ያስቀምጣል። ይህኛው የመመሪያው ክፍል ጄኔራል ታደሰ ወረደ ላይ መፈንቅለ ስልጣን ለመፈጸም ያሴሩ ወታደራዊና የፖለቲካ አመራሮችን የእጅ አዙር የማዕድን ዘረፋ የጥቅም ትስስር ለመቁረጥ ያለመሳዩ እንዳልቀረ ለጉዳዩ የቀረቡ የጣና ምንጮች ጠቁመዋል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፈቃዶች በትግራይ ማዕድን ቢሮ እስኪገመገሙ ድረስ ባለበት የሚቆይ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ ያገኛሉ ተብሏል። የማዕድን አውጪዎች ግብርና የሮያሊቲ አስገዳጅ ክፍያዎችን የመክፈልና የማዕድን መሬቶችን መልሶ የማልማት ግዴታም በመመሪያው ተጥሎባቸዋል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑት አውጮች ጋር ውል አስረው መስራት እንደማይችሉ የሚገልጸው የመመሪያው ክፍል በወጣቶችና ና በአርሶ አደሮች ላይ ቁጣ ሊቀሰቅስ ይችላል ተብሏል። የሆነው ሆኖ በትግራይ ይተገበራል የተባለው አዲሱ የማዕድን ማውጣት መመሪያ ከፍቃድ እስከ እድሳት ከሮያሊቲ ክፍል እስከ ከባባድ ማሽን ባለቤቶች ከማህበራቱ ጋር ሊኖራቸው ስለሚገባው ውል እንዲያስሩ የሚያስገድድበት መንገድ ራሱን የቻለ ወቅት ታይ የፖለቲካ ኃይል አስተላለፍ ያለው እንደሆነ በመረጃ ምንጮች ተጠቁመዋል። ይህ መመሪያ ተፈጻሚ መሆን ከመጀመሩ በፊትም ሆነ ተፈጻሚ መሆን ሲጀመር በትግራይ ተጨማሪ የውስጥ ሽኩቻዎች እና የኃይል መተናነቅ እርምጃዎች ሊከሰቱ እንደሚችልም ተገማች ሆነዋል። ፕሬዚዳንት ዶናልድ ትራምፕ ለሶማሌላንድ እውቅና ሊሰጡ በዝግጅት ላይ ናቸው ተባለ። በጉዳዩ ላይ የተለያዩ የሶማሊያ ና ሶማሌላንድ የመረጃ ምንጮች ዛሬ ማለዳውን ተከታታይ ዘገባዎች ሲያወጡ ታይተዋል። አሜሪካ በደቡባዊ ሶማሊያ የነበሯትን የጦር ሰፈሮች ወደ ሶማሌላንድ ና ፑንትላንድ እያዘዋወረች ነውም ተብሏል። በፕሬዚዳንት ሼክ መሐመድ በምትመራው ሶማሊያ ተስፋ እንደቆረጠች ሲናገር የነበረችው አሜሪካ በተለይም የአልሸባብን እየተጠናከረ መሄድና ከየመን የሚነሱ ጽንፈኛ የሙስሊም ታጣቂዎች በቀይ ባህር ዙሪያ የሚያደርሱትን የሚሳኤል ጥቃት ለመመከት የጦር ማዘዣ ጣቢያዎቿ እየተረጋጋች ነች ወደምትባለው ሶማሌላንድ ለማዘዋወር መወሰኗን ዘገባዎች ጠቅሰዋል። ከወራት በፊት የአሜሪካው ኮንግረስ አባል ስኮት ፔሪ ሀገራቸው ለሶማሌላንድ እውቅና እንድትሰጥ በይፋ መጠየቃቸው ይታወሳል። መጠሪያ ስሙ ሪፐብሊክ ኦፍ ኦፍ ሶማሌላንድ ኢንዲፐንደንስ አክት የተባለው የድንጋጌ ረቂቅ መሰረት የአሜሪካ የውጭ ጉዳይ ፖሊሲ ሶማሌላንድን እንደ አንድ ነጻ ሀገር መቀበል ጠቃሚ መሆኑን አስምረውበታል። አሜሪካ አካባቢው ላይ ያላትን ተጽዕኖና ተጠቃሚነት ለማረጋገጥ የተረጋጋና ሰላማዊ ሀገር እንደሚያስፈልጋት ያስረዱት ሴኔተሩ ሶማሌላንድን ተመራጭ አድርገው ማቅረባቸው አይዘነጋም። አሜሪካ አካባቢው ላይ ያላትን ተጽዕኖና ተጠቃሚነት ለማረጋገጥ የተረጋጋና ሰላማዊ ሀገር እንደሚያስፈልጋት ያስረዱት ሴኔተሩ ሶማሌላንድን ተመራጭ አድርገው ማቅረባቸው አይዘነጋም። የሶማሌላንድ ነጻ መውጣት ለአካባቢው የሚፈጥረው ትሩፋትና ተግዳሮቶች እንደሚኖሩት የጉዳዩ ተከታታዮች አስተየታቸውን በመስጠት ላይ ናቸው። በማርች ሀያ ሀያ አምስት የሶማሌላንድ ውጭ ጉዳይ ሚኒስተር ሶማሌላንድ የጋዛ ፍልስጤማውያንን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነ የግዛቲቱ ውጭ ጉዳይ ሚኒስተር አብዲ ዲር ረህማን ዳሂራደን ለአንድ የእስራኤል ቴሌቪዥን መናገራቸው ይታወሳል። ሶማሌላንድ የሀገርነት እውቅና ለማግኘት ፍልስጤማውያንን በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነና ሆኖም በማናቸውም ጉዳይ ዙሪያ ከሶማሌላንድ ጋር ለመነጋገር የሚፈልግ ማንኛውም ሀገር በቅድሚያ ሀርጌሳ ውስጥ የዲፕሎማቲክ ውክልና ሊኖረው እንደሚገባ ውጭ ጉዳይ ሚኒስተሩ መናገራቸው አይዘነጋም። በተመሳሳይ ሶማሌላንድ ለአሜሪካ የጦር ሰፈር ለመስጠትና በምላሹ የሀገርነት እውቅና ለማግኘት ማቀዷ ይታወሳል። እነዚህ የቀደሙ እንቅስቃሴዎች እውን የሆኑ ዘንድ ፕሬዚዳንት ዶናልድ ትራምፕ ለሶማሌላንድ እውቅና ሊሰጡ በዝግጅት ላይ መሆናቸው ተሰምተዋል። አሜሪካ በቀጠናው ያላትን ጥቅም ለማስከበር ለሶማሌላንድ ሀገርነት እውቅና ልትሰጥ ትችላለች የሚለው ትንተና ጎልቶ መሰማቱም ቀጥሏል። ይህ ጉዳይ በሞቃዲሾ መንግስት በኩል ተቀባይነት ባይኖረውም ቅሉ አሜሪካ ሁሉንም የሶማሊያ ወደቦች፣ የአየር ማረፊያዎች ለብቻዋ ያለምንም ተቀናቃኝ መቆጣጠር ማንም ባያግዳትም፣ የመካከለኛው ምስራቅ ውጥረት ሶማሊላንድን እንደ ሀገር እውቅና ለመስጠት ሊያስገድዳት ይችላል ተብሏል። ለዚህም አንደኛው ገፊ ምክንያት የጋዛ ፍልስጤሞችን በሶማሊላንድ ምድር የማስፈርና የእስራኤልን ዘላቂ ጥቅም የማረጋገጥ ጉዳይ እንደሚሆን በአስረጅነት ቀርበዋል። የጉዳዩ ተከታታዮች እንደሚሉት ሶማሌላንድ ሀገራዊ ቅናብ ቢሰጣት ከኢትዮጵያ ጋር አዲስ የባህር በር ድርድር ለማድረግ የሚያስችል አቅም እንደሚፈጥርላት ይገመታል። ይህ ውጤት በብልጽግናው አገዛዝና በኤርትራ መንግስት መካከል ያለውን ውጥረት በከፍተኛ ደረጃ ሊያረግበው ይችላል ቢባልም የጦርነት ፖሊሲ ባለቤቱ አብይ አህመድ መሰል እድሎችን ለመጠቀም የሚያስችል የዲፕሎማሲ ብልጠት የላቸውም የሚሉ ወገኖችም አልጠፉም። ከዚሁ የሶማሊያ ዜና ጋር በተያያዘ እስከ ዛሬ ድረስ የሶማሊያ ግዛት የነበረችው ጁባላንድ ከሶማሊያ መገንጠሏን አውጃለች። የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታውቃለች። የጁባላንድ ግዛት ፓርላማ ትናንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾችን በሙሉ ከህገ መንግስቱ ላይ አስወጥተዋል። ግዛቲቱ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራም ፓርላማው ወስነዋል። ጁባላንድ ከፌዴራሉ ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው አመት ከፌዴራል መንግስት ከመንግስቱ ኃይሎች ጋር ደማፋሳሽ ግጭት ውስጥ መግባቷ ይታወሳል። ክቡራትና ክቡራን ቤተሰቦቻችን፣ ለሰአቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ይደረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር